ሰላም ለእናንተ ይሁን። ውድ ቤተሰባዎች እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ ከፋኖ ጋር ድርድር ሊጀመር ነው። በአማራ ክልል ያለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታውቋል። ከፋኖ ጋር ደግሞ ድርድር አድርጋለሁ እያለ ይገኛል። የሸንን ጉዳይ እናስደምጣችኋለን። በሌላ በኩል በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖችም የገሪሳ ወፍ መንጋ ተከስቷል ተብሏል። የግብርና ሚኒስቴር በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የገሪሳ ወፍ መንጋ ለመከላከል የተሠራ መሆኑ ገለጸም። ዘንድሮ የተከሰተው የወፍ መንጋ ከጠበቀው ጊዜ ቀድሞ በመሆኑም በደረሰ መርሰብን ላይ የከፋ ጉዳት እንዲያስከትል ርብርብ እየተደረገ ነው ተብሏል። ሰምታላችሁ። ወዲህ ደግሞ የትግራይ ኃይል አባላት ሰልፈኞች ለአራተኛ ጊዜ የመኪና መንገድ ዘግተዋል ተብሏልም። ዛሬ ጥቅምት ሰባት ዓመተ ምህረት የትግራይ ምስራቃዊ ዞን ዋና ከተማ ወደ ናቸው የአዲግራ ከተማ የሚያስገቡና የሚያስወጡ ሶስት ዋና መንገዶች ዘግተዋል ተብሏል። ይችንም ጉዳይ ከምሰሟቸው ጉዳዮች መካከል አንዷና ዋነኛ ሰጥቶን። በሌላ በኩል ደግሞ የብልጽግና ብርጋዴ ጀነራል ፋኖ አሸንፎናል በማለት በቁጣ ተናከረም። የ የኢትዮጵያ ልመናና የአይኤምኤፍ ምላሽ አሁንም እምቢም ብሏለም። ኢትዮጵያ በዓለም ባንክ በአይኤምኤፍ በኩል አሜሪካ ሆናም አበድሮኝ እያለች ብጨቀጭቅም አይኤምኤፍ ግን ምን ይዘና በድር በሚመስል መልኩ ሁሉም እሽታቸው የነፈጓት ይገኛሉ። ይህ ጉዳይ በዓለም ላይ መነጋገሪያ ሆኗል። ከሚሰሟቸው ጉዳዮች መካከል አንዱ ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወደ ቀዳሚ መረጃ ማለፍን በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ ተከስቷል። የግብርና ሚኒስቴር በአማራ ክልል ሰሜን ሸዋና ኦሮሞ ሰብ ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑ ተገለጸ። ዘንድሮ የተከሰተው የወፍ መንጋ ከጠበቅ ጊዜ አስቀድሞ በመሆኑ በደረሰ የማህበረሰብ ላይ የከፋ ጉዳት እንዲያስከትል ርብርብ እየተደረገ ነው ተብሏል። በዚህ መሰረትም የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍና ድምጽ በማሰማት ለመከላከል ጥረት እያደረጉ እንደሚገኙ ኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ አሰንሴን ለመንግስት መገናኛ ብዙሃን ተናግሯልም በብሔረሰብ አስተዳደር ጅሌ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፍ መንጋ በስፋት መታየቱን አመልክቷልም በአማራ ክልል ሰሜን ሸዋ ዞን ግብርና መምሪያ ሰብል ልማት ቡድን መሪ አበበ ጌታቸው የገሪሳ ወፍ መንጋ በተወሰኑ የዞን ወረዳዎች መከሰቱን አረጋግጧልም የሰብል ምርታማን ለተጽዕኖ የሚያስከትሉ ችግሮች ለመቆጣጠር የሚያስችል ዝግጁነት እንዳልተገለጸ ሲሆን የገሪሳ ወፍ መንጋው ጉዳት እንዲያስከትል የሎጂስቲክ የማጓጓዝ ስራ የተከናወን ነው ብሏል። የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑም አቶ ከበዳ አመልክቷል። በሌላ መረጃ ከፋኖ ጋር ድርድር ሊጀመር መሆኑ ብዙዎች እየገለጹ ይገኛሉ። በአማራ ክልል ያለው የግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቀም። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንግሻ ፈንታው ለሚዲያችን ተናገሩትም በክልሉ ያለው ግጭት ለማስቆም በርካታ ስራዎች ሲሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት፣ ንብረት የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ ያደረሰ ያለው ውድመት በማስቆም ይህ የተጀመሩ የልማት ፕሮጀክቶች ለማጠናቀቅ ግጭቱን በድርድር ለመፍታት የተደረገ ያለው ጥረት ተጠናክሮ ይቀጥሏል ብሏል። ግጭቱን በድርድር ለማስቆም የተሰራ ያለው ስራ አሁንም ተጠናክሮ ይቀጥላል ሲሉም ተናግሯል። በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ ለመደራጀትና የጸጥታ ኃይሉ ላይ ፎሬ ፎር ለመስራት የሰላም ጥሮች ለማድረግ ስራዎች መሰራታቸውም ተናግሯል። ይህ ብቻ አይደለም። የዚህ ሰው ይንክክርም አነ እያሸነፈን እንደመጣ ማመን አለብን፣ ብዙ ነገሮችንም እየገፋ ይመጣ ይገኛል። የታዲያ ለህዝባችንም ለእኛም ሰላም የሚሆነው ድርድርና ድርድር ብቻ ነው የሚል መፍትሄ ማቅረባቸውም ተዘግቧል። በሌላ በሌላም በኩል የኢትዮጵያና የአበዳሪ አካላት ጉዳይ እንመለከታለን። የኢትዮጵያ ብሔራዊ ባንክ አይምኤፍ በአባል አገራት ድርሻ ላይ ያደረገውን 50 በመቶ ማሻሻ እንዲፋጠን የባንኩ ገዥ ጠይቀዋል። ከ2025 የዓለም ባንክና የአይምኤፍ አመቶ የስብሰባ ጎን ለጎን የአፍሪካ ግሩፕ ኮንስቲቲዩንሲ ስብሰባ ተካሂዷል። ዶክተር ዮብ ተካልኝ በዚህ ወቅት ባደረጉት ንግግር ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት በአባል ሀገራት ድርሻ ላይ የደረገውን 50 በመቶ ጭማሪ በአዎንታዊ ጎን ይመለከተዋል ብሏል። የድርሻ ማሻሻው የዓለም አቀፍ የፋይናንሻል ሴፍቲ ለማጠናከርና ለአባል ሀገራት የሀብት አቅርቦት ለማጎልበት አሁን እርምጃዎች መሆናቸውንም አበርክቷልም። ተቋሞ ያደረገው የድርሻ ማሻሻው እንዲፋጠንም የጠየቁት ዶክተር ዮብም የድርሻ ጭማሪውና ፈጣን ተከባብሩ ተቀባይነት ያለው እንደሆነ፣ የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባ አስገንዝበዋል። ይህ ታዳጊ አባል ሀገራት ድርሻን በመጠበቅ ላይ የታየ ያለው ስምምነት በማድረቅ አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ መሆኑ አስረድቷልም። በመሆኑም ፍትሐዊ ሚዘናዊና ሁሉን አቀፍ ዓለም አቀፍ የፋይናንስ ስርዓት ለማረጋገጥ ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸው ጠይቀዋል። በሌላ በኩል ደግሞ የብልጽግና ብርጋዴ ጀነራል ፋኖ አሸንፎናል በማለት በቁጣ ተናከረም። የምስራቅ እዝ ምክትል አዛዥ እና ሶስት መቶ ሶስተኛ ኮሮዋና አዛዥ ብርጋዴ ጀነራል ተሾመ ይመርም ፋኖ አሸንፎናል በማለት በበሰጭል ሰብሳቢዎች ተናግረዋል። በ0212017 ዓ ም በስማዳ ወረዳ የኳስ ከተማ ከሌሊቱ 8 ሰዓት በጎንደር ጠቅላይ ግዛት 236ኛ ክፍለ ጦር የጀኔራል ሀይሌ መለስ ክፍለ ጦር ከአባበ መልክ ጋር በመሆን ንግግር አድርጎም ነበር። ታዲያ የምስራቅ ዕዝ ምክትል አዛዥ 33ኛ ክፍለ ጦር ዋና አዛዥ በሆነው ብርጋዴ ጀኔራል ተሾማኝ መሬት ሰምራው ሀይልም የጀኔራል ሀይልን መለስ ዘባንቱ ክፍለ ጦርን ሙሉ በሙሉ ለመደምሰስ ዝግጅት አድርጎ የተንቀሳቀሰ ቢሆንም ውጤቱ ግን በተቃራኒው አፋኝ ሀይል እንዲመለስ አድርጎታልም። ታዲያ ይህን ተመልክቶም የዚህን አጸያፊ መልስና የደረሰበትን ኪሳራ ድንጋጤ ያሳደረበት ጀኔራሉም የጥምር ጦሩን አመራሮ ተግባሮችና የስም አደረረ ከፍተኛ አመራሮችን ሰብስበው በዕለቱ በተካሄደ ውጊያ ግምገማ አድርጎም ነበርም። በዚህ ግምገማም ብርጋዴ ጄኔራል ተሾመ ይመርም ቃል በቃል ብዙ ዝግጅትና ጥናት አድርገን በተሰለፍንበት ኦፕሬሽን ይህንን ያህል ኪሳራ ያስተናገርነው ኦፕሬሽን ይህን ያህል ኪሳራ ለምን እንደሆነ አልገባንም። ለዚህ ደግሞ ሚሊሻ የወረደው ጸጥታ ትልቅ ድርሻ አላችሁ። እኛ እናንተን አምነን እንጂ መረጃ ሰጥታችሁ አስመታችሁናል ብሏልም። ይህንን ኦፕሬሽን በራሴ የመራሁት የጥላት ኃይል ትንሽና ደጀኔሎ ስለነበር በሙሉ በሙሉ ለመደምሰስና የቡርኖ የስነ ልቦና ጨለማ ለማድረስ ነበር ግን አልሆነ ብሏል። ዙያ ሶስት አምስት ዲሽቃና በርካታ የቡድን መሳሪያዎች ይዘን ከጥላት በላይ የሰው ኃይል አስፈልጎን እኛ በሰራን ውጊያ ሳትም ናቅድ ከባድና የሚያሳፍር ኪሳር አደርሰውብን አልብል። ብታምኑም ባታምኑም ፋኖ እንደዚህ ከሆነ አሸንፉናል። ይህ የፋኖ ኃይል ነው በማለት እቸግራለሁ በማለት በብስጭትና አጓልትብሏል። የደቡብ ጎንደር ቀጠናዎች ጦርነትም በዋናነት እየመራ የሚገኘው ምስራቅል የ የሶስት መተኛ ሶስት ዋና አዛዥ ብርጋዴ ጀነራል ተሾመ ይመር ዛሬ ወደ ደብረ ታቦር ለማቅናት ተችሏል። ውጊያው በተደረገበት ቀጥናም ዛሬም ቢሆን ዋሽ ውስጥ እንዳሉ መከላከያዎች ተገልጾ ይገኛል። መከላከያ አሁንም ጥቃቱ እየሰነዘረ እንዳለም ተገልጿለም። በሌላ መረጃ የትግራይ ኃይል አባላት ሰልፈኞች ለአራተኛ ጊዜ የመኪና መንገድ ዘግተዋል ተብሏል። ዛሬ ጥቅምት ስድስት 2018 ዓ ምት የትግራይ ምስራቃዊ ዞን ዋና ከተማ ወደነቸው የአዲግራት ከተማ የሚያስገቡና የሚያስወጡ ሶስት ዋና መንገዶች ተዘግተዋል። ትናንት ጥቅም ስድስት ከአድዋ ወደ አዲግራት መንገድ ተዘግቷል። ከጥቅምት ሶስት ጀምሮ ደግሞ ከክልሉ ምስራቃዊ፣ ደቡባዊ ዞኖች ወደ መቀለ የሚወስዱ መንገዶች በአጉላና በመሆኒና ወደ እንደ ስላሴ ሽረ ከተማ የሚወስድ መንገድ በእንዳ ባጉና ከአድዋራ ዲግራት የሚወስደው በሴሮት ዘግተው በዚያው ቀን በተለያዩ ሰዓታት መክፈታቸው ይታወሳል። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል ባወጣው መግለጫም የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ መውጣቱን አሳውቁ ነበርም። ያም ቢሆን ግን ዛሬ መንገዶች ዘግተው ውሏል ተብሏል። በሌላ መረጃ በቻይና ሳይመዘገቡ የሚንቀሳቀሱ የክርስቲያን ህብረት አባላት በመንግስት እየታደኑ የታሰሩ መሆናቸው ተገለጽም። የቻይና መንግስት በሀገሪቱ ውስጥ ላይ መዘገቡ በህቡ የሚንቀሳቀሱ የክርስቲያን ህብረት አባላት እያደነ በማሰር ላይ መሆኑ ተገልጿልም። በቻይና በህቡ የሚንቀሳቀሱ ቤተ እምነቶችን የሚመለከት አዲስ ህግ መውጣት የገለጹት የመብት ተሟጋቾች የህጉ መውጣት ተከትሎም ከቅርቡ ወራት ወዲህ መንግስት በተለይም በክርስቲያን ህብረት ላይ ቤተክርስቲያን አባላት ላይ ከፍተኛ ጫና ያደረሰ መሆኑ አስታውቋልም። በቅርቡ መንግስት ይፋ ያደረገው አሐዘም በቻይና 38 ሚሊዮን የፕሮቴስታንትና ስድስት ሚሊዮን የሚጠጉ የካቶሊክ እምነት ተከታዮች ክርስቲያኖች ይኖራሉ። ይሁን እንጂ ይህ ሐዘም የሚያመላክተው በይፋ ለቻይና ኮሚኒስት ፓርቲ ታማኝታቸውን ገልጸው ተመዝግበው የሚንቀሳቀሱ ካቶሊክ ፓትሪዮት አሶሲሽን እና ዘፕሮቴስታንት ስሪዋስ ፓትሪዮቲክ ሙቭመንት አባላት ናቸው። በመሆኑ ሀገሪቱ የምትመራባቸው ሩት ዓለም ለማይቀበሉ ሌሎች በአስር ሚሊዮኖች የሚቆጠሩ ያልተመዘገቡ ቤተ እምነቶችና የቤለቤት የቤት ለቤት ህብረት በሚል የሚታወቁ ክርስቲያኖች ይኖራሉ በሚል ግምት በመብት መዋጋቸውና ምሁራን በኩል መቀመጡን የጠቀሰው ዘገባው በርካታ እነዚህ ቤተ እምነቶች የቻይና መንግስት የሃይማኖታዊ ቡድኖች ላይ የሚያደርገውን ቁጥጥር ለማጠናከር ለአመታት በሚወስዳቸው እርምጃዎች የተለያዩ ጉዳ ደርሶባቸዋል ተብሏል። ከእነዚህ መካከል የቤተ ክርስቲያኖች ህንፃዎች ፈራርሰዋል፣ መስቀሎች ከህዝበ እንዲነስ አድርገዋል። ሃይማኖታዊ መጽሕፍቶች እንዲሁም ሌሎች ቁሳቁሶች ከፍተኛ ቁጥጥር የሚደረግባቸው ሲሆንም የተወሰኑ ክርስቲያናዊ መተግበሪያዎችም በቻይና ገለጥሎባቸውም ነበርም። እንደ አውሮፓያኑ በ2005ና እንደገና በ2018 መንግስት በሃይማኖት ቡድኖች ላይ ያሉትን መመሪያዎች በማሻሻል የበለጠ ማጥበቁን ተከትሎም የቻይና መንግስት በተለይም በቤት ለቤት አምልኮ የሚታወቁ የክርስቲያን ህብረት አባላትን እያደነ በቁጥጥር ስር መዋል መጀመሩ ተገልጿል። ባለፈው ሳምንት መጨረሻ ላይ ብቻ በፓስተር ጂሚ ግሪን ከሚመራው ከጽዮን ቤተ ክርስቲያን ጋር ግንኙነት አላቸው የተባሉ ሰላሳ ክርስቲያኖች በቁጥጥር ስር ውሎ አለም ከዚሁ ጋር በተያዘም ባለፈው አርብና ቅዳሜ በአገሪቱ ትላልቆቹን ቤጂንግና ሻንጋይን ጨምሮ በሀገሪቱ ውስጥ አስር ከተሞች የቻይና መንግስት ርዕዮተ ዓለም የማይቀበሉና በድብቅ በሚንቀሳቀሱ የሃይማኖት ተቋማት ላይ ዘመቻ መካሄድ መጀመሩን ተመልክተናል። ቻይና